ስለ ዲዛስተር ዲዛስተር ካፒታሊዝም እስቲ ዛሬ ስለሱ ትንሽ እንወያዩ። እንደው እኔ አንዳንዴ በጣም የሚከነክነኝ ነገር አሁን ያለን ሲስተም አንድ ሲስተም ብቻ ሆነው ቀርተዋል አይደል? ሄጀሞኒ ሆኖ ነው። ሄጀሞኒ ማለት ዌስተርኑ ካፒታሊዝም ዘ በቃ የመጨረሻ እና ያለን እሱ ነው። ሌላ ኮሚኒስት ምናም የሚባለውም ራሱ ፓንች ነው። ኢኮኖሚው ካፒታሊዝም ሆኗል። ከዛ ደግሞ ሲስተሙ ኮሚኒዝም ነው ምናም ተቀላቅሎ ነው እንጂ። ካፒታሊዝም ግን ዲዛስተር ያስፈልገዋል። ዲዛስተር ማለት ሽንፈት ማለት ነው፣ አደጋ፣ የተፈጥሮ የሰው ሰራሽ ችግር። ችግር ያስፈልገዋል፣ አደጋ ያስፈልገዋል፣ ጦርነት ያስፈልገዋል፣ ለካፒታሊዝም ለመቀጠል እነዚህን ነገሮች ከሌሉ ካፒታሊዝም ያቆማል፣ ይወድቃል። ሁልጊዜ የሆነ ችግር፣ አደጋ፣ ጦርነት ወይ ደግሞ መጥፎ ነገር ያስፈልገዋል፣ ፕሮፊቱን ለመቀጠል፣ እድገቱን ለመቀጠል። እድገት ካቆመ ካፒታሊዝም ያቆማል። ካፒታሊዝም ያለ እድገት መኖር አይችልም። እድገት ማለት ደግሞ ፕሮፊት ነው፣ ትርፍ ማለት ነው። ሁሌ የራሱ ሲስተሙ ሲሰራ አትራፊ መሆን አለበት። ለምሳሌ አንድ ካምፓኒ ሰራተኛ ቀጥሮ እንበልና አንድ ሺህ ሰራተኛ ይኖረዋል ያንን ሰራተኛ የሚያስተዳድርበትን ያክል ገቢ ለራሱ ከአመት እስከ ዓመት ወጪውን ሁሉ ሸፍኖ የሚያስተዳድርበት ገቢ ይዞ መቀጠል አይችልም። በካፒታሊዝም በካፒታሊዝም ለሰራተኛው ደሞዝ ከፍሎ ያለውን ወጪውን ሁሉ ሸፍኖ ኮስቱን ሁሉ ሸፍኖ ገቢ ደግሞ ትርፍ ማትረፍ አለበት፣ ማደግ አለበት። ትርፍ ነው። ይሄንን አለም መጥፊያው ትርፍ ነው። ያለ ትርፍ እኛ ትርፍ ሳያተርፍ መኖር የማይችል ሲስተም ከፈጠርን ምን ልንሆን ነው? የሆነ ጊዜ ላይ ምናተርፈው ያለን ሪሶርስ ያልቃል። የዓለም ያለን ሀብት ያልቃል። ሀብታችን ተወስዶ ትርፍ ሆኖ ተቀይሮ ያልቃል። ያ ትርፍ ወዴት ነው? ካፒታሊዝም ከዚህ በፊት የነገርኳቸው ነገር አለ። በትንሾች እጅ ሀብት ይጠራቀማል። የሀገር አባባል አለ፣ አንዴ ሀብት ካገኘን እኮ ሀብት ላይ ሀብት ይጨምራል እንጂ ድሃ ወደ ሀብት ለማካበት ነው ያለው ትግል። ከድህነት ወደ ሀብት መምጣት፣ ከዛ ጋር አንዴ ከመጣ በኋላ በጣም በቀላሉ ነው እያደገ የሚመጣው። ያ ደግሞ ሲስተሙ ነው፣ የካፒታሊዝም ሲስተም ነው። ማደግ አለበት። ካቆመ፣ ለምሳሌ ሀብታም ሆኛለሁ ብሎ አንድ ሀብታም ካቆመ፣ እንትኑ ያልቃል፣ ያለው ሀብቱ ያልቃል። ምክንያቱም ያለው ላይፍ ስታንዳርድ ከፍ ስለሚል ትርፍ ያስፈልገዋል፣ ከሚያገኘው በላይ ያስፈልገዋል። እሱን ለማድረግ ደግሞ የግድ ዲዛስተር ማግኘት አለበት ልንበልና ብዙ ጊዜ አየታችን እንደሆነ ፓንደሚክ ሲመጣ እንዳለ የፋርማቲኩላር ካምፓኒዎች፣ መድኃኒት የሚያመርቱ ካምፓኒዎች የእነሱ ካፒታላቸው ሰማይ ነው የሚደርሰው። እንግዲህ ብዙቻችሁ የተከታተላችሁ የዛሬ ሁለት ሶስት ዓመት በፊት የነበረው ፓንደሚክ የመድኃኒት አምራቾች ናቸው የቫክሲኔሽን አምራቾች ናቸው። ተርፋቸው ለጉድ የወጣው የአንድ ሳይዱ ነው። ሌላ ደግሞ ጦርነት ከሌለ መሳሪያ የምናመርት ከሆነ እንበልና እኛ አሁን የፋብሪካ እናመርት የሮኬት ፋብሪካ፣ ሮኬት የለም ሄዶ ሰው የሚገል ሮኬት ፋብሪካ እናክፈት። መግደያ ነው፣ ጦር መሳሪያ ማለት ሁሉ መግደያ ነው። እንዴት አድርገን ሰው እንደምንገል እና ያን አምርተን ግን ለምሳሌ እንበልና አንድ ሺ ሮኬት እናመርታለን ምንም ጦርነት ከሌለ አንድ ሺ ሮኬት አለን ከዛ እሱን ወርውረን ካላቃጠል ነው ወይ ደግሞ ሰው ላይ ካለውረወር ነው ሌላ ማምረት አንችልም ማምረትም አያስፈልገንም ምክንያቱም በቂ አምርተናል አለን ጦርነት ከሌለ ፋብሪካው መዘጋት አለበት ወይ ማቋረጥ አለበት ለተወሰነ ጊዜ ጦርነት እስኪጀመር ወይ እስኪፈለግ ለዛ ነው ሁል ጊዜ ካፒታሊዝም ጦርነት ያስፈልገዋል። ያለ ጦርነት መኖር አይችልም። የስምንት ቢሊዮን ስምንት ቢሊዮን ዶላር በጀት አለው የአሜሪካ የጦር የጦር መሳሪያ አምራቹ አምራቹ ክፍል ወይ ደግሞ የጦር ሀይሎች። የሚመረተው መሳሪያ ሮኬቱም፣ ቦምቡም፣ እንትኑም፣ አውሮፕላኑም ሁሉ ነገር ካልተወረወረ ፋብሪካው ይዘጋል። ፋብሪካው ከተዘጋ ያ ሁሉ ሰው ስራ ያጣል። ካፒታሊዝም ያቆማል ማለት ነው። ካፒታሊዝም ጦርነት ያስፈልገዋል፣ ችግር ያስፈልገዋል። ለምሳሌ አሁን ኤንጂዎች አሉ ነን ገቨርንመንታል የሚባለው እስካም ምቼ አሁን አንዳንድ ነገር እየሰባችሁ ነው። ብዙቻችሁ ይ የዛሬ ሶስት ዓመት ሁለት ዓመት ያልኳቸው ምላችሁ ነገር አለ። ምን አይነት እስካም እንደሆነ ምን አይነት የሚሰሩት ነገር ጠቅላላ ነገር ውሸት ላይ የተመረኮዘ እኛን እየተጠቀሙ የእነሱን ሰርቫይቫል ነው የሚቀጥሉት። ችግር ካላወሩ እንደዚህ ሆነ ሰው አለቀ ይሄን አክል እንደዚህ ካላሉ ብር አይሰጣቸውም። ብሩን ለማግኘት ደግሞ የእኛን የተጎዱ የሆስፒታል ውስጥ እየሄዱ ሆስፒታል፣ የእነሱ ሀገር ሆስፒታል ያለ በሽተኛ አይነት የታመመ ሰው አንድ አይነት ነው። ምናልባት ቆዳው ሊለያይ ይችላል እንጂ አንድ አይነት ነው። ይገረጣል። በሽታ ውስጥ ያለ ሰው በሽተኛ ነው። የእሱን ፎቶ እያነሱ በረሃብ እንደሆነ በችግር እንደሆነ እያሉ እያሳዩ ብር እንደሚሰበስቡ ነግረናቸዋል። ብዙ ነገር ተባብለናል። ያንን ካላደረጉ ብር አያገኙም። ሰላም ከሆነ ድርቅ ከሌለ ጦርነት ከሌለ ረሃብ ከሌለ ብር አያገኙም። ብሩን ለማግኘት የሚያደርጉትን እንግዲህ አያችሁ ይኸው አዲሱ የአሜሪካ አድሚኒስትሬሽን ከመጣ በኋላ የሚወጣው ጉድ አይታችኋል። ያንን ከዛሬ ሁለት ሶስት ዓመት በፊት ስነግራችሁ የነበረውን የሚያደርጉት ነገር ኦኬ፣ ብሩን ወስደው ምን እንደሚያደርጉት እንዴት እንደሚጠቀሙ ምን አይነት ላቪሽ የሆነ ሌክዥሪ ላይፍ እንደሚኖሩ ማን ነው እንዲህ በየመጠጥ ቤቱ በየቡና ቤቱ በየምግብ ቤቱ የሚዘንጠው? ሀገራችን ላይ ኤንጂኦ ሰራተኛ እኮ ነው፣ የእርዳታ ድርጅት ሰራተኛ ነው። በእኛ ስም ለምኖ አገራችን ላይ እንደዛ ሚዝናናው፣ ነግዶ እኮ አደለም፣ ወይ ደግሞ የሆነ እንትን ፈጥሮ ቢዝነስ እንትን ሰርቶ አደለም፣ ለምኖ። በዛ ላይ ያልኳችሁ ነገር አለ እነዚህ ኤንጂኦ የሚባሉት ንኤንጂኦ ማለት መንግስታዊ ያልሆነ ማለት ነው በአማርኛ ላይ ነን ገቨርንመንታል በብዛት ስፔሻሊ ትልቆቹ፣ ዘጠና ፐርሰንት እንትናቸውን ፈንዳቸውን የሚያገኙት ከመንግስት ነው። የመንግስት ብር። ለካ አሁን ደግሞ ያወቅነው ምንድነው ለካ መንግስትም እራሱ አያውቀውም እንዴት ብሩ እንደሚሰጥ፣ ለማ እንደሚሰጥ፣ ስንት ብር እንደሚወስዱ። ብላንክ ቼክ ነው የሚጻፍላቸው አንዳንዶቹ። ስ ካፒታሊዝም የኦንሊ ሲስተም ያለ ብሱ ነው ከዛ አዲስ ሲስተም ወይ ያስፈልገናል ወይም ደግሞ ይህንን ማሻሻል መለወጥ አለብን እንጂ ሌላ ምን መርጠው የለም። አይተነዋል። ከዚ በፊት የነበረው ኮሚኒዝምም ኢዝ ጀስት ሪዲኩለስ የሆነ ኢኮኖሚካሊ በጣም ባድ የሆነ ቾይዝ ነው። እሱ ደግሞ ሁሉንም ደሃ የሚያደርግ ጠቅላላ፣ ሀብታም የለም፣ ሀብትም የለም። ያለው ሀብት ይከፋፈል ይባልና ሁሉም ደሃ ሆኖ የሚኖርበት ሲስተም ነው። አልተሳካልንም፣ ሞክረን አይተነዋል። ግን ይሄ ያለው ደግሞ ሲስተም አሁን ሄጀሞኒ የሆነው አንድ አይነቱ ሲስተም የሚያጠፋል የእኛ መጥፊያ ነው የምድር መጥፊያ የሆነ ነው። ምክንያቱም ጠቅላላ ነገር እድገት ላይ ትርፍ ላይ፣ ትርፍ ከሌለ ሲስተሙ አይሰራም። በቃ ይቆማል፣ ይወድቃል። ያ ደግሞ እንዲቀጥል እነዚህ አይነት ችግሮች መፈጠር አለባቸው። ዲዛስተር መፈጠር አለበት። ጦርነት ወይ በሽታ ወይ የሆነ ነገር መምጣት አለበት። አለዚያ ኢኮኖሚ ያቆማል።